ኦሪት ዘውልቅ ምዕራፍ አስር ተራ ቁጥር አንድና ሁለት እግዚአብሔርም ሙሴን እንዲህ ብሎ ተናገረው፣ ሁለት የብረት መለከቶች አጠፍጥፋ ሰርተህ ለአንተ አድርግ፣ ማህበሩን ለመጥራት ከሰፈራቸውም ለማስጓዝ ይሁኑልህ። ይህም ጡርምባ ማለት ነው። ተራ ቁጥር ሶስት ሁለቱም መለከቶች በተነፉ ጊዜ ማህበሩ ሁሉ ወደ አንተ ወደ መገናኛ ድንኳን ደጃፍ ይሰብሰቡ አለው። ተራ ቁጥር አራት አንድ መለከት ሲነፋ ታላላቆቹ የእስራኤል አይላፍ አለቆች ወደ አንተ ይሰብሰቡ። ተራ ቁጥር አምስት መለከትንም ከፍ ባለ ድምፅ ስትነፉ በምስራቅ በኩል የሰፈሩት ይጓዙ። ተራ ቁጥር ስድስት ሁለተኛውንም መለከት ከፍ ባለ ድምፅ ስትነፉ በደቡብ በኩል የሰፈሩት ይጓዙ። ለማስጓዝ ሰዎችን ለመንገድ መለከት መለከት ይነፋሉ መለከትን ይነፋሉ። ተራ ቁጥር ሰባት ጉባኤውም በሚሰበሰብበት ጊዜ ይህንን መለከት ንፉ፣ ነገር ግን ድምፁን ከፍ አታድርጉት። ተራ ቁጥር ስምንት የአሮንም ልጆች ካህናቱ መለከቶቹን ይንፉ፣ እነርሱም ለልጅ ልጆቻችው ለዘላለም ሥርዓት ይሁኑ አለው። ተራ ቁጥር ዘጠኝ በሚገፏችሁም ጠላቶች ላይ በምድራችሁ ወደ ሰልፍ ስትወጡ ከፍ ባለ ድምፅ መለከቶቹ ንፉ። በእግዚአብሔርም በአምላካችሁ ፊት ትታሰባላችሁ፣ ከጠላቶቻችሁም ትድናላችሁ። ተራ ቁጥር አስር ደግሞም በደስታችሁ ቀን በባላችሁም ዘመን በወርም መባቻ በሚቃጠል መስዋዕትና በደህንነት መስዋዕታችሁ ላይ መለከቶቹን ንፉ። እነርሱም በአምላካችሁ ፊት ለመታሰቢያ ይሆኑላችኋል። እኔ እግዚአብሔር አምላካችሁ ነኝና ይህን ማዛችኋለ ተራ ቁጥር በሁለተኛውም ዓመት በሁለተኛው ወር ከወሩም በሃያኛው ቀን እንዲህ ሆነ፣ ደመናው ከምስክሩ ማደሪያ ላይ ተነሳ። ተራ ቁጥር አስራ ሁለት የእስራኤልም ልጆች ከሲና ምድረ በዳ በየብ በየጉዟአቸው ተጓዙ፣ ደመናውም በፋራን ምድረ በዳ ቆመ። ተራ ቁጥር አስራ ሶስት በመጀመሪያም እግዚአብሔር በሙሴ እጅ እንዳዘዘ ተጓዞ። ተራቁ ጥር አስራ አራት በመጀመሪያም የይሁዳ ልጆች ከሰፈር በመጀመሪያም የይሁዳ ልጆች ሰፈር አላማ በየሰራዊታቸው ተጓዞ። በሰራዊቱም ላይ የአሚና ዳብ ልጅ ናሶን አለቃ ነበረ። ተራቁ ጥር አስራ አምስት በይሳኮርም ልጆች ነገድ ሰራዊት ላይ የሶገድ ልጅ ናትናኤል አለቃ ነበረ። ተራ ቁጥር አስራ ስድስት በዛብሎንም ልጆች ነገድ ሰራዊት ላይ የኬሎን ልጅ ኤልያብ አለቃ ነበረ። ተራ ቁጥር አስራ ሰባት ማደሪያውም ተነቀለ። ማደሪያውንም የተሸከሙ የጌዲሶን ልጆችና የሚራሪ ልጆች ተጓዙ። ተራ ቁጥር አስራ ስምንት የሮቤልም ሰፈር ዓላማ በየ ሰራዊታቸው ተጓዙ። በሰራዊቱም ላይ የሰዴ ወር ልጅ ኤሊሱር አለቃ ነበረ። ተራ ቁጥር 19 በስምዖንም ልጆች ነገድ ሰራዊት ላይ የሱሪ ሰዳይ ልጅ ሰለሚኤል አለቃ ነበረ። ተራ ቁጥር ሃያ በጋዲም ልጆች ነገር ሰራዊት ላይ የራጉኤል ልጅ ኤሊሳፍ አለቃ ነበረ። ተራ ቁጥር 21 ቀአሳውያንም መቅደሱን ተሸክመው ተጓዙ። እነዚህም እስኪ መስከ ይመጡ ድረስ እነዚያ ማደሪያውን ተከሉ። ተራ ቁጥር 22 የኤፍሬምም ልጆች ሰፈር ዓላማ በየሰራዊታቸው ተጓዙ። በሰራዊቱም ላይ የአሚናዳ የአሚሁድ ልጅ ኤሊማስ አለቃ ነበረ። ተራ ቁጥር 23 በምናሴም ልጆች ነገር ሰራዊት ላይ የፍዳሱር ልጅ ገማልኤል አለቃ ነበረ። ተራ ቁጥር 24 በብንያምም ልጆች ነገር ሰራዊት ላይ የጋዴወን ልጅ አቢዳን አለቃ ነበረ። ተራ ቁጥር 25 ከሰፈሮቹ ሁሉ በኋላ የሆነ የዳን ልጆች የዳን ልጆች ሰፈር አላማ በየሰራዊታቸው ተጓዘ። በሰራዊቱም ላይ የአሚሳዳይ ልጅ አኪ ኤዘር አለቃ ነበረ። ተራ ቁጥር 26 በአሴርም ልጆች ነገድ ሰራዊት ላይ የኤክራን ልጅ ፋግኤል አለቃ ነበረ። ተራቁጥር 27 በንፍታሌምም ልጆች ነገድ ሰራዊት ላይ የኤናን ልጅ አኪሬ አለቃ ነበረ። ተራቁጥር 28 እንዲሁ የእስራኤል ልጆች ጉዞ በየሰራዊታቸው ነበረ። እነርሱም እነሱም ሰራዊታቸውን እና ጉዟቸውን ጠብቀው ይጓዙ ነበረ። ተራ ቁጥር 29 ሙሴም የሚስቱን አባት የምድያማዊውን የራጉኤንን ልጅ አባብን እግዚአብሔር ለአንተ እሰጠዋለሁ ወዳለው ስፍራ እንሄዳለን እግዚአብሔር ስለ እስራኤል መልካምን ነገር ተናግሯልና አንተ ከእኛ ጋርና መልካም እናደርግልሃለን አለው። ተራ ቁጥር ሰላሳ እርሱም አልሄድም፣ ነገር ግን ወደ አገሬና ወደ ዘመዶቼ እሄዳለሁ አለው። ተራ ቁጥር ሰላሳን እርሱም እባክር የምን ንሰፍርበትን አንተ ታውቃለህና እንደ ዓይኖቻችንም ትሆንልናለህና አትተወን አለው። ተራቁጥር 32 ከእኛም ጋር ብትሄድ እግዚአብሔር ከሚያደርግልን መልካም ነገር ሁሉ እኛ ለአንተ እናደርግልሃለን አለው። ተራቁጥር ሰላሳ ሶስት ከእግዚአብሔርም ተራራ የሦስት ቀን መንገድ ያህል አብረው ተጓዙ። የእግዚአብሔርም የኪዳኑ ታቦት የሚያድርበትን ስፍራ ይፈልግላቸው ዘንድ የሦስት ቀን መንገድ ቀደማቸው። ተራ ቁጥር ሰላሳ አራት ከሰፈራቸውም በተጓዙ ጊዜ የእግዚአብሔር ደመና ቀን ቀን በላያቸው ነበረ። ተራ ቁጥር 35። ሙሴም ታቦቱ በተጓዘ ጊዜ፣ አቤቱ ተነሳ፣ ጠላቶችም ይበተኑ፣ የሚጠሉህም ከፊት ይሽሹ ይል ነበረ። ተራ ቁጥር 36። ባረፈም ጊዜ አቤቱ ወደ እስራኤል እልፍ አይላፋት አይላፋ